ሰው የሚጎዳውን ነገር ነው በብዛት የሚያደርግ። እግዚአብሔርን ስ ስታቀው አሁን እንደ ድሮ አልፈራም። ሞት ሞትን አሸንፈዋለሁ። እግዚአብሔርን የምታቀው በማውራት ሳይሆን በዝምታ። ይሄ ዓለም ውሸጣ ማለት እንዴት ልትረዳው ትችላለህ? አትረዳውም። ስለ እግዚአብሔር በጣም የማያውቀው ሰውዬ ስለ እግዚአብሔር በጣም የሚያወራው ሰውዬ። ይህን አምላክ እኔ በቃሌ እንደዚህ አድርጌ ልግለጽ ብል በጣም ይከብዳል። ዲግሪያችሁ ላይ አይደለም መታመን ያለባችሁ። የሚቀጥራችሁ ድርጅት ላይ አይደለም መታመን ያለባችሁ። መታመን ያለባችሁ በውስጣችሁ ያለው እግዚአብሔር ላይ ነው። ልባችሁን የሰራው እግዚአብሔር መንገዳችሁን ድብና አድርጎ ያውቀዋል። የአንቺ ፐርፐስ ያለው አንቺ ውስጥ ነው። ከእግዚአብሔር የምትወስጂው ለሰዎች ለመስጠት ከሆነ ምን አይነት ችግር ነው የምትቀርፊው ነው ጥያቄ። ዋር ዘ ፕሮብለም ዩ አር ሎኪንግ ር። አንተ ማነው ሞቲቬት ያደረገ? እኔን ሞቲቬት የሚያደርገኝ አንድ እግዚአብሔር ያደረገኛል። ሁለት ደግሞ ነገ ላይ ለማሳካትና ለመሆን የምፈልገው ሰው አለ ያን ማንነት ሁል ጊዜ ሳስበው ሳየው ያ ያነቃቃኛል ማለት ነው። ጠዋት ተነስቼ ነገ ላይ መገንባት የምፈልገው ቢዝነስ አለ፣ ከተማ አለ፣ መጻፍ የምፈልገው መጽሐፍ አለ። ያንን ሳስበው ሁል ጊዜ ኢንስፓየርድ እሆናለሁ። ኦስ እንደ ማንኛውም ሰው የማነባቸው መጽፎች አሉ፣ ፖድካስቶች አሉ፣ የምከተላቸው ብዙ ሰዎች አሉ። ሌላ ጥያቄ ኮንስስተንስ ወርድ ዲሲፕሊን ሁለቱም ያስፈልጋሉ። አሁን ብዙ ሰዎች ሞቲቬሽናል ስፒከር አያስፈልግም ምናምን ነገር ይላል። ያስፈልጋል። የሆነ ጊዜ የሆነን ሰው ስታረምጡ በጣም ትነቃቃላችሁ። ያ መነቃቃት ግን አብሯችሁ ብዙ አይቆይም። እንደተነቃቃችሁ ስራ መስራት መነቃቃቱ ሲጠፋ አሁን ሄዳችሁ መነቃቃት ከዛ ስራ መስራት መነቃቃት፣ ስራ መስራት። በዚህ ውስጥ ደግሞ ዲሲፕሊን በጣም ያስፈልጋል ማለት ነው። ምክንያቱም አንድ ሰው ዛሬ ቁርስ በልቷል፣ ግን ቁርሱ አስር ቀን አይቆይም አይደለ? ሲርበው እንደሚበላ ሁሉ ሞቲቬሽንም ስብከትም ልክ እንደዚህ ነው። ሰው ኢንስፓየርድ ሆነ ማድረግ፣ ኢንስፓየርድ ሆነ ማድረግ፣ ሁለቱም ያስፈልጋል። ግን ዲሲፕሊን ኮንሲስተንት እንድትሄዱ ነው የሚያረጋቸው ማለት ነው። ፋይናል ጎል፣ ዩ ካን ጌት ማኒ፣ ዩ ካን ጌት ኤቭሪቲንግ። ፋይናል ሃወርን በጣም በአእምሯችሁ ማሰብ አለባችሁ ለእኔ መጨረሻ ላይ ከእግዚአብሔር ጋር ቁጭሆነን ስናወራ ምንድን ነው የሚለኝ ነው። ስለዚህ እግዚአብሔር ነው መጨረሻው። ሞት የሚባል ነገር አለ አይቀርም። ሀብታሞን ክድሃ ሙስሊሞን ክርስቲያን ትሞት አለ ስትሞት፣ ሞት ግን እዚህ ምድር ላይ የመጣህበት እግዚአብሔር አንተን የላከው አላማ አለ። ያን አላማ ኖረሃል ብሎ ይጠይቃል። ሁላችንም ባለቤት አለ። ብዙ ሰው አላማውን አያውቅም፣ ማን እንደሆነ አያውቅም፣ እግዚአብሔርን አያውቅም። ዝም ብሎ ነው ታይሙን ዌስት የሚያደርገው። እኔ ግን አምላኪ በዚህ ዕድሜ ኤግዛክትሊ ምን እንደምፈልግ አውቃለሁ። ኤቭሪዴ ከእግዚአብሔር ጋር ቼክ እንደራረጋለን። ይሄን አድርጌአለሁ፣ ይሄን አላረኩም፣ ይሄን አድርጌአለሁ፣ ይሄን አላረኩም። እና አምሮ ውስጥ ሁልጊዜ ያለው የእግዚአብሔር ጥያቄ ነውና ያ ነው መጨረሻው ብየ ነው የማስበው። ያን ስፌር ያገኛል በጣም ማለት ነው። አናዘር ሽንሻለሳስባለ የሴን ነው ትናንትና ከዩኒቨርሲቲ ስመረቅ ያሰብኩትን አሳክቻለሁ። ከዛ ልፍ ያለው ላይፍ ግን ሁሉ ጊዜ የሆነ ቦታ ስደርስ የሆነ መጃ መንገድ አለ፣ እዛ ስደርስ የሆነ ነገር አለ፣ ስደርስ የሆነ ነገር አለ። ስለዚህ አሁን እመክራችሁ ነገር ምንድን ነው? የሆነ ነገር አገኛ ለምሳሌ ዩኒቨርሲቲ ሜዲሲን መግባት ህልማችሁ ነበር፣ አግኝታችኋል። ግን ስትገቡ ክላሱ በጣም አዝግ ነው። አንደኛ ዓመት ማለፍ እሱ ስታልፍ፣ ሁለተኛ ሁለተኛ ሶስተኛ፣ ሴን የመጨረሻው ጥያቄ ይመጣል፣ ማለት ዋ ዘ ኢንድ ጎል ነው ጥያቄ። ለእኔ ስ ላይክ ሞት ነው ሞትን የምታሸንፈው ደግሞ በመንፈሳዊነት ነው። የሰው ልጅ ሁለት ዓላማ ነው ያለው፣ አንድ መንፈሳዊ ያለው፣ ሁለተኛው ምድራዊ ያለው። የመንፈሱ ዓላማ አሁን ከእግዚአብሔር ጋር ያለ ኮኔክሽን ነው። የምድሩ ዓላማ ግን ኦልዌይስ አያልቅም። ስታገባ ልጅ መውለድ ትችላለህ ትላለህ። ሴቶች ስትወልድ ወይ ወንድ በሆነ ትላለህ። ወንድ ሲሆን ሶስት ደግሞ አማሪን ትላለህ። አንድ ሚሊዮን ብር ስታገኝ አስር ባደርግ ትላለህ። አስር ስታገኝ ሃያ ባደርግ ትላለህ። አያልቅም። ሲ ኪፕ ኢን ማይንድ ስፕሪቹዋል ያውን አዌክ ሆነ እግዚአብሔርን ይዘኸው ከዛ ደግሞ በስጋ እያሳካ ብትሄድ ላይፍ ፐርፌክት እየሆነ ይመጣል ማለት ነው። እሺ። ሞት አንድ ሞት ነው ያለው። ገብቷል? ብዙ ጊዜ ግን እኛ የምናስበው ሞት ሞት አይደለም። ይሄ የሰው ልጅ ሶስት አካል አለው ስፒሪት አለው ሶል አለው ቦዲ አለው። አሁን እዚህ ውስጥ ይሄ የዚህ የሶስቱ ድምር ውጤት ነኝ እኔ። ስለዚህ አሁን ይሄ ሰውነቴ የመንፈሴና የነፍሴ መሳሪያ ነው። ነፍሴ ይሄንን ሰውነት መጠቀም ስታቆም ሬሳ ሆናለው ማለት ነው። ዋነኛው ኢሴንሴ ስፒሪትና ሶል ነው። ስለዚህ ከመጣሁበት ቦታ ነፍስ ይሄንኛው ምድር ኤክስፒሪየንስ እያደረገች ነው፣ በዚህ በሰውነት አማካኝነት ሲሞት ወደ መጣበት ተመልሽ ሄዳለው ማለት ነው። ሶ ሞት ማለት ከዚህኛው ዳይሜንሽን ወደዛንኛው ዳይሜንሽን ትራንሴንድ ማድረግ ነው። ፎር ኤግዛምፕል ማታ ጊዜ ተኝታችኋል። ማታ ጊዜ ስተኙ ከውጫዊው ዓለም አይናችሁ፣ ጆራችሁ አደበሪ ሻዳውን ይሆንና ወደ ውስጡ ወደ ኮንሽስነስ ወደ ስፕሪቹዋል ዓለም ትሄዳላችሁ። ስታ ላይክ ግን ሞት ግን ፎርኤቨር ነው የሚሆነው ማለት ነው። ስለዚህ ሞት ብሎ ነገር የለም፣ ወይ በሲኦል ወይ በገነት የሰው ልጅ ኢተርናል ሆኖ ይቀጥላል። የሚገርመው ነገር ግን እዚህ ምድር ላይ ስንኖር ነው የነገውን ህይወት ዲፋይን የምናደርገው ማለት ነው። ኦፍኮርስ አንደኛው ሞት ነው ግን ዋነኛው ነው። ምናልባት ለእኛ በሚገባን ስለተጻፈ ነው እንጂ እዚህ ምድር ላይ እግዚአብሔርን ያላገኘ እዚህ ምድር ላይ ውስጣዊ ማንነቱን ያለያዘ ሰው ዝም ብሎ በመጥፋት የሚኖር ሰው ሲሞትም በጣም ነው የሚያሳዝነው። ላይፉ በጨለማ ተሞልቶ ለዓለም ዓለም ይቀጣል እየተቃጠለ ይኖራል። መሞት ማለት ምን ማለት ነው? ሰው የሚጎዳውን ነገር ነው በብዛት የሚያደርገው ነፍሱን የሚያስጨንቀውን ነገር ደስታ ባገኘ ብሎ ያደርጋል፣ ይጎዳል። የነቃ ሰው ግን የሚጠቅመውንና የሚጎዳውን ለይቶ ያውቃል። የሚጠቅመውን ነገር ኢተርናል ሰላም የሚሰጠውን ነገር እያደረገ ይቀጥላል ማለት ነው። ስለዚህ የቱ ጋ ነው ያላችሁት? ጥያቄው ለሁለተኛው ሞት ዝግጅት እያረኩ ሁል ጊዜ እንዳልኩ ግድም እኔ በጣም ስፒሪቹዋሊቲ ላይ በጣም እተኩራለሁ። ከእግዚአብሔር ጋር ሳልወያይ ምንም ነገር አላደርግም። አም ዩማን ቢንግ፣ ይህ ዓለም ቆሻሻ፣ የኃጢአት ቡችላ አርጎ ነው ያሳደገኝ። ሳላቅ ገና በልጅነቴ ሲስተሙ፣ ሚዲያው፣ የትምህርት ስርዓቱ ዘይ ሜድ ሚ ላይክ ስሌቭ እንደሆን በኃጢአት እንድታሰር የማያቸው ሙዚቃዎች፣ ያገኘኋቸው ሰዎች በሙሉ ስሌቭ ሜንታሊቲ ነው የሰጡኝ ማለት ነው። ነፍሴ የማይጠቅማትን ነገር እያደረገች ነው የምለው እኔ እንዴት ነው ከዛንኛው አለማወቅ ወደ ማወቅ ወደ ብርሃን የምመጣው? አም ኦርቶዶክስ ክርስቲያን በክርስቶስ ነው ማምነው። ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳች ለማፍራት በ19ኛው ዙር የማንያዘዋል እሸቱ ሪትሪት ላይ ተሳተፎ ከሰኔ 20 እስከ 23 በድር ውስጥ 87 2920 አሁኑን ደውሎ ውጭ ሀገር የምትገኙ ኢትዮጵያ ላሉ ህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ፣ ሰላማቸው እንዲበራ እርዷቸው። ከፊት ለፊት መንገድ የጠረጉ ጻድቃን አሉ። ይህንን ዓለም አሸንፈውት እግዚአብሔርን አውቀውት ለእኛ መንገድ የጠረጉ ብዙ ጻድቃኖች አሉ። ሰው የእነሱን መንገድ ትከተላለ። ፍልስፍና ውስጥ ትገባ ትችላለ። ሳይንስ ትገባ ትችላለ። በት እውነትን መከተል ትሩዝን መከተል መቻ አያለም። እሱ ምንድነው ዕለት ዕለት የአምላክን ድምፅ መስማት፣ ለሰዎች መልካም ነገር ማድረግ፣ ራስ ላይ መስራት፣ ወደ ውስጥ ማየት፣ መመጸት፣ ጸሎት ማድረግ፣ ራስን ኦዲት ማድረግ ከዛሬ ነገ የተሻለ ጥሩ ነገር የምታደርግ ከሆነ እግዚአብሔርን ታገኘዋለ። ለእኔ ግን ዋናው ነገር እውነት ምንድን ነው የምፈልገው ነው። አሁን ጠዋት ስነሳ በዛሬ ቀኔ ውስጥ የሆነ ጊዜ ገንዘብ ነበር የሚመስለኝ፣ የሆነ ጊዜ ትምህርት ቤት አንደኛ መውጣት ነበር የሚመስለኝ። አሁን ግን ሲገባኝ አሁን ባለበት ቦታ በአምላክ መደሰች አልኩ ማለት ብሮ ዳትስ ቱ ሚ፣ ሞትን አሸንፌዋለሁ። ሞትን አሸንፌዋለሁ ስል አንድ ሰውዬ ምን ይላል፣ ሁል ጊዜ ሞትን አንተ አጠገብ አድርገ ኑር ይላል። አሁን አብዛኞቻችሁ ስንት ቀን ትኖራላችሁ ይባላል፣ አምሳ ዓመት ሀያ መቶ ዓመት እንላለን። ስንወጣልን ሞት እንችላለን ሶ አይ አልዌይዝ ሞቴን እያሰብኩ ነው የምኖረው። ይህ ዓለም በጣም አያጓጓኝም። ከጓጓኝም ፐርፖዝ ነው የሚያጓጓኝ። ኤቭሪ ዴይ በሞት ብዬ እያሰብኩኝ ነው የምኖረው። ሞት ቅርብ የሆነ ሰው ነው የሚገርምህ፣ ነገር ግን አሁን እንደ ድሮ አልፈራም። ሞት ሞት እንደሌለ አውቃለሁ። አንድ መንፈሳዊ መምህር ይላል አስቀድመህ ሙትና ሞት የሚባል ነገር እንደሌለ እወቅ ይላል። ሁሌ የማወራው ቀልዳለሁ እና የሞት መልአክ ነው ሰውዬው ቤት መጣ። ኳኳኳኳ አረጋ በር ሲከፍት ሰላም ነው ጋሼ፣ አቤት፣ ዛሬ ያንተ ተራ ነው። ምን የሞት መልአክ ነኝ። አረ፣ አልተዘጋጀሁም ምንም ማድረግ አልችልም። ተልኬ ነው የመጣሁት አለ። እባክህን ቢለምንም ምን ሆንብዬ አለ። እሺ ቁጭ በላለውና ቡና ይሰጠዋል። ቡና ውስጥ የእንቅልፍ መድኃኒት ይሰጠዋል። እና ቡናውን ጀው አድርጎ ሲጠጣ የሞት መድኃኒት ይተኛል። እና ሊስት ይዟል። የሞት መልአክ ማለት ነው። ሊስት ይዟል የሰዎች የእሱ፣ መጀመሪያ ላይ ያለው በተኛበት የእሱን አነሳና ከኋላ ቁጭ አደረገ። ከዛ ሲነሳ ደስ አለው የሞት መልአክ። አንተ ምንድን ነው ያጠጣኝ፣ አረጋጋኝ፣ አሳረፈኝ አንተ ጥሩ ሰው ስለሆንክ ከመጨረሻው ነው መጀመሪያ ያለብኝ አለና። ሰው ከሞት ማንም ሰው አያመልጥም። ማንም ሰው ሞት አንፈልግም። እንኳን የኛ ሞት ይቅርና የዘመዳችን ሞት ራሱ በጣም ያስፈራናል። ግስዋት ገነዳይ ለዛ ነው ጥሩ ሰው መሆን የሚያስፈልገው፣ ደግ መሆን የሚያስፈልገው፣ በተለይ ደግሞ ከአምላክ ጋር መገናኘት የሚያስፈልገው። ለዛ ስፒሪቹዋሊቲ ላይ ካልሰራችሁ ዶክተር ብትሆኑ፣ አስተማሪ ብትሆኑ፣ ሀብታም ብትሆኑ፣ ዝነኛ ብትሆኑ ላይፍ መጽሐፍ ነው፣ ጎደሎ ነው። እኔ በእኔ የገባኝ ውስጤ የተረጋጋውና ሰላም ያገኘው መንፈሳዊ አለም እንዳለ እንደማልሞት እየገባኝ ስመጣ ነው። ችግር የለም። ኢትስ ቨሪ ሀርድ ቱ ኔም ጋድ እግዚአብሔርን መሰየም አትችልም። ግን በየባህላችን ብዙ ስሞች አሉት እግዚአብሔር ለምሳሌ ሶስት አለ አብ ወልድ መንፈስ ቅዱስን ነው የሚገልጸው ማለት ነው የሃዌ ሊባል ይችላል ጆቫ ሊባል ይችላል ኢየሱስ ክርስቶስ ሊባል ይችላል እንዲሁም ኦርቶዶክስ ከሆንክ አንድ ሆና ስሙን ያበዛችው ተብሎ ብዙ አለ አማኑኤል አለችው ይባላል አባቶቻችን ራሱ እኛ ማናውቀው በጣም የድብቅ ስም አሉ እግዚአብሔርን የሚጠሩበት መንገድ ማለት ነው ግን እግዚአብሔርን የምታውቀው በማውራት ሳይሆን በዝምታ ነው መጽሐፍ ቅዱስ ላይ ቢስቲል ኖ ር አይም ጋድ ይላል ጸጥ ስትል እግዚአብሔርን ታገኘዋለ። በንግግር አታገኘውም። ለምሳሌ አንዱ ጋድ ሊለው ይችላል፣ በጋሞኛ ጦሳ ሊሆን ይችላል፣ በአማረኛ ቀደም እንደተባለው እግዚአብሔር ሊሆን ይችላል፣ ወይ አረብ ሀገር አላህ ሊባል ይችላል። ሀሳብና ቃል እግዚአብሔርን ለመግለጽ በጣም ውዳቂ ደካማ ናቸው። ፊደል ነዋ። በፊደል ይህን ኢንፊኒት የሆነ አምላክ እንዴት ትገልጸዋል? ይህን ጫካ እንኳ ግለጽ ብልህ የፈለገ ቃላት ላይ ስልጣን ቢኖር አትገልፀውም። እንዴት ትገልጸዋል? ስለዚህ ሰዎች ግን እንደየባህላቸው እንደየሃይማኖታቸው በስም አስቀምጠውታል። ያ ስም ግን ምን እንደሆነ ልንገርህ። ምግብ ቤት ሄደ ሜኑት ታያለ። እኔ ሬስቶራንት አለኝ፣ ማንያዘዋል እሸቱ ግቢ ይባላል። ቦሌ ነው ያለው። ኑና ሞክሩ። ለምሳሌ ፎሰሴ ሚባል ምግብ አለ። ፎሰሴ ሚባል ምግብ አለ። አንድ ሰው ይመጣና ፎሰሴ ስጠኝ ይላል። ፎሰሴ ግን ጽሁፉ አይደለም። ፎሰሴው ሲመጣ ነው የምትበላው። እኔ እግዚአብሔር ላህ አለው እሱ ደግሞ አላሊ ይችላል፣ ሳምቲ ሊሆን ይችላል። ቀምሰዋል። ፎሰሴን ቀምሼ ነው የማውቀው ወይም ሽሮን ቀምሼ ነው የማውቀው፣ ጥብስን ቀምሼ ነው የማውቀው። ልክ እንደዚህ ሁሉ ቅዱስ ዳዊት እንዳለው እግዚአብሔርን ስትቀምሰው ይነው በቴስት ያ ሰላም ያ እርካታም ታውቀዋለህ። ብዙ ሰዎች እግዚአብሔርን አልቀመሱም፣ ያወራሉ፣ ይናገራሉ፣ ይጽፋሉ፣ ይሰብካሉ፣ ቴስቱን ግን አላወቁትም። እግዚአብሔርን ቴስት ስታቀው ይበካም ፍሪ አትፈራ። የፈለገውን ነገር እንደ ልጅነት ጠይቀ ማግኘት ትችላለህ። ትሩ አውተንቲክ ፍሪደም ማለት ያ ነው ስትቀምሰው ለዚስ ዓለምን መስማት ማቆም መቻል አለብን። ይሄ ዓለም ውሸታም ዓለም ነው። ይሄ የምንማረው የትምህርት ስርዓት ውስጥ እኔ ተምሬ እንደተመረቀ ሰው ሳይ ብዙ ውሸቶች አሉ። አንዱ ውሸት ምንድነው? የሰው ልጅ ከዝንጀሮ ነው የመጣው ሊሉ ይችላል። ብዙ ውሸቶች አሉ። በቃ እውነት የለም። እኔ አብዛኛው የተማርኩት እኔን ሊቀብረኝ ነበር ያዘጋጅ ፋይናል፣ እንደምንም ጨርጭሬ ወጣሁኝ። እግዚአብሔር ይመስገን። ብዙ ያልወጡ ጓደኞች አሉ። ስለዚህ ዝም ብላችሁ አሜን ብላችሁ እንዳትቀበሉ። ሰው የሰው ልጅ የውላችሁ ብሬን ዌቮች አሉ። እኛ አእምሯችን አራት ብሬን ዌቮች አሉት። አወር ሌቨል ኦፍ ኮንሽስነስ አልፋም ይባላለ፣ አሚን ቤታም ይባላለ። አልፋ አለ፣ ቴታ አለ፣ ዴልታ አለ። የምታውቁ ከሆነ አላቅም። ቤታ ብሬን ዌቭ አሁን ያለን ብሬን ዌቭ ነው። ቱር ብዙ ሀሳቦች የሚወጡበት ማለት ነው፣ ወይም ኦርዲናሪ ኮንሽስነስ ይሉታል። አልፋ የሚባለው ደግሞ ምስል የሚከሰተው የአእምሯችን ስቴት ነው። ምስል ይስላል። ቴታው ደግሞ በእንቅልፍና በመንቃት መካከል ያለው ሰመመናዊ አእምሯችን ነው። ዴልታው ደግሞ ዲፕ እንቅልፍ ላይ ያለን የማይተኛው የማያንቀላፋው የእግዚአብሔር ብሬን ዌቭ ነው። ሙሉ ሰውነታችን የሚቆጣጠረው ማለት ነው። የሰው ልጅ በኮንሽንስ ወይም በቤት አእምሮ አምስት ፐርሰንት ኢንፎርሜሽን እንኳ ፕሮሰስ ማድረግ አይችልም። ታውቃለህ? ይህ ሁሉ ሃይማኖት የመጣው ለምንድን ነው? በጭንቅላታቸው እግዚአብሔርን ለመረዳት ስለሚፈልጉት ነው። እንዴት እንዴት ልትረዳው ትችላለህ? አትረዳውም። ታውቃለህ? ስለ እግዚአብሔር በጣም የማያቀው ሰውዬ ስለ እግዚአብሔር በጣም የሚያወረ ሰውዬ፣ ለምን ማይገለጸውን ነገር ለመግለጥ እየሞከረው። ስራው ላይ ግን ሊገለጥ ይችላል። እርጋታው ላይ ሊገለጥ ይችላል። ደግነቱ ላይ ሊገለጥ ይችላል። ፓወር፣ የታመመ ሰው በፈወስ ላይ እግዚአብሔር ኃይል ሊገለጥ ይችላል። ስለዚህ የኔ ኮንሴፕት ምንድን ነው? አልፋና ኦሜጋ የሆነ በሁሉም ሰዓትና ቦታ ያለ ሁሉንም የሚወድ እችን ምድር ሳይሆን መዋቅረ አለሙን የፈጠረው ኢማጅን፣ በዚህና በቅርቧ ጋላክሲ መካከል በብርሃን ፍጥነት ብትሄድ ሁለት ነጥብ ሶስት ቢሊዮን ዓመት ነው የሚፈጅብህ። እንደዚህ አይነት ሌላ ቢሊዮን ጋላክሲዎች አሉ። ይህን አምላክ እኔ በቃሌ እንደዚህ አድርጌ ልግለጽ ብል በጣም ይከብዳል። ኤግዛክትሊ ለእዛ ነው በኢትዮጵያ ኦርቶዶክስ ሰው እግዚአብሔር አለምን ከፈጠረበት ሰው የሆነበት ጥበብ ይበልጣል ይላሉ። ምክንያቱም የማይገለጠው ነው በኢየሱስ ክርስቶስ በስጋ የተገለጠው። ዘ ፖይንት ኢዝ እኔ አግኝቼዋለሁ ነው። ጥያቄ ሰው ሊያወራ ይችላል። ይህን የቀመስኩት የኔ ህይወት ሪያሊቲ ነው። እግዚአብሔር አምላክ ኢየሱስ ክርስቶስ ቢደክመኝ አርፍበታለሁ፣ ቢድበኝ ምግብ ይሆነኛል፣ ስራ ባጣ ስራ ይሆነኛል፣ ቢያመኝ ያድነኛል። ብዙ ሰዎች ስ ሌል ከእግዚአብሔር ጋር ኮኔክት አላደርግም፣ ሆነ ሰው ቢያገኙ አሜሪካ ሄዱ። እዚህ ጋ ነው ያለው፣ ልብ ውስጥ ነው ያለው። ዘመንት እግዚአብሔርን ስትነካውና ከሱ ጋር ግንኙነት ሲጀምር ህይወትን የምታይበት መንገድ ይለያል። እንዴት በለኛ እግዚአብሔር ዝም ብሎ ነው የሚያፈቅር። ይወድሃል እን የፈለገውን ነገር ያደርግልሃል። እኔ እናንተን አላቅም። እኔ ላይፌን መርጬ ምን ትፈልጋለ ብሎኝ ይሄን ነው የምፈልገው፣ አንተስ ምን ትፈልጋለ? ይሄን አድርግ ተስማ ብቼ ነው የምኖረ። ያ ሰላም ሰጥቶኛል። ማንም አለቃይ አይደለም፣ እግዚአብሔር ነው አለቃይ። ምን ልስራ? ይሄን ትችላለ፣ ትችለዋለ፣ አቅመዋለ ይን ዲስ ሌብል ኮሚኒኬት እያደረግ ስትመጣ ላይፋችሁ ፍሪ የሆነ ይመጣል። ስለዚህ እንዳትፈሩ። አዲስ የምትመረቁ ሰዎች ዓለም አስፈራርቶ ሊገላችሁ ነው የሚፈልገው እንዳትፈሩ። ፍርሃት የሴጣን ትልቅ መጫወቻ፣ እንዳትፈሩ፣ እንዳትፈሩ። ትሮስሚ በልባችሁ ያለው ኃይል በዓለም ካለው ይበልጣል። ዲግሪያችሁ ላይ አይደለም መታመን ያለባችሁ፣ የሚቀጥራችሁ ድርጅት ላይ አይደለም መታመን ያለባችሁ። መታመን ያለባችሁ በውስጣችሁ ያለው እግዚአብሔር ላይ ልባችሁ ነው የሰራው። እግዚአብሔር መንገዳችሁ እንደብናደርጉ ያውቀዋል። ለዚህ እኔ ምስክር ነኝ። አንድ ጥያቄ ልቀበል ከሴቶች። እሺ እኔ እንዴት እንዳገኘው ልንገራችሁ። እኔ በልጅነቴ እናትና አባቴ ሲጋጩ ሳይ እናቴ ጋር ችግር እንዳለ ይገባኝ ነበር እና እሷን ዝም በይ ምናምን ነገር ላታለሁ። በልጅነቴ ሰዎችን በጣም መክር ነበር። ትልልቅ ሰዎች እየመጡ ምክር ከኔ ይወስዱ ነበር፣ ግን ትኩረት አልሰጠውም። ክላስ ላይ ብቻ ተኩሬ። ኋላ ላይ ነው ወደ ራሴ መመልከት ይጀምርኩት። የአንቺ ፐርፐዝ ያለው አንቺ ውስጥ ነው። የአንቺ ፐርፐዝ ያለው መጽሐፍ ላይ አይደለም፣ ፖድካስት ላይ ኢንተርኔት ላይ አይደለም፣ አንቺ ውስጥ ነው ያለው። እንዴት ነው? የህይወትሽ ትልቁ ችግር ምንድን ነው? ትልቁ ችግር ገንዘብ ነው? እውቀት ነው? የተበላሸ ፋሚሊ ውስጥ ማደግ ነው? በሪሌሽንሽፕ መሰበር ነው? ለምሳሌ እኔ ልቤ በጣም በተሰበረ ሰዓት እግዚአብሔር ጋር ሂጅ ካለ አልኩት ከዚህ ልብ ስብራት አውጣኝና እድሜ ልኬን ሰዎች ከልብ ስብራት እንዲወጡ ሰዎችን አስተምራለሁ ማለት። ስለዚህ ልክ አማኝ ከሆናችሁ እምነት ካላችሁ ሃይማኖት ካላችሁ እግዚአብሔር ፊት ሄዳችሁ እርዳኝና ሰዎችን ልርዳቸው ብላችሁ ብታይ። ብዙ ሰዎች እግዚአብሔር ጋ ሄደው ለእኔ ስጠኝ፣ ለእኔ ስጠኝ፣ ለእኔ ስጠኝ ነው የሚሉት። እግዚአብሔር ደግሞ አገልግሉ፣ ችግር ቅረፉ፣ ሰዎችን አብሉ፣ ስጡ ነው የሚለው። ስለዚህ ከእግዚአብሔር የምትወስጂው ለሰዎች ለመስጠት ከሆነ ምን አይነት ችግር ነው የምትቀርፊ? ነው ጥያቄ። አይኖው ብዙ ሰዎች ኢትዮጵያን አይፈልጉም ኢትዮጵያ ችግር አለባት አሜሪካ ላይ፣ ኢትዮጵያ ችግር አለባት ቻይና ላይ። ይህ ሀገር ገነት እየሆነላችሁ ነው የሚመጣው ማለት ነው፣ እግዚአብሔር በልባችሁ ካለ፣ ሰዎችን ለማገልገል የተዘጋጀ ልቦና ካላችሁ። አላማ ማለት የሰዎችን ችግር መቅረፍ ነው። መጽሐፍ ቅዱስ እንደሚል ታውቃላችሁ። አላማ የሌለው ህዝብ ነው ያደርጋል፣ ፔሪሽ ያደርጋል፣ ይጠፋል ነው የሚለው። ፒፕል ዊዝ ኖ ቪዥን ዊል ፔሪሽ ነው የሚለው። ስለዚህ እግዚአብሔር ራሱ የራሱ አጀንዳ አለው። ዝም ብሎ አልፈጠረንም። በእኛ በኩል አለምን ማዳን ይፈልጋል። በእኔ ስራ፣ በእኔ ንግግር፣ በእኔ ጽሁፍ፣ በእኔ ስብከት፣ በእኔ መዝሙር፣ በእኔ ሳምቲንግ ሰዎች ላይ በጎ ተጽዕኖ ማሳደር እግዚአብሔር አምላክ ይፈልጋል። እኔ ያ ነው የገባኝ። ለምንድን ነው የሰራሽ? አንዳንዶቹ የጦር መሳሪያ ይሰራሉ፣ አንዶቹ ሀገር ከሀገር ያጋጫሉ፣ አንዶቹ ሃይማኖት ከሃይማኖት ያጋጫሉ። ለምንድን ነው የሰራሽ? ይሄን ጥያቄ ከእናንተ ውጭ ማንም አያውቅም። ጠይቅ። እግዚአብሔር አምላክ ይርዳችሁ። ታንኪ ዩ ሶ ማች